በጣም ነፋሻማ አየር አለ። አሁን አስር ሰዓት ሰዓት አስራ አንድ ሰዓት ቀረቡ። እንግዲህ ሰው ጢም ብለዋል። ሙሉ ሰው ነው ያለው ማለት ነው። ሄሎ ኤቭሪዋን ዌልካም ቱ ማይ ቻናል ዲስ ኢዝ ሲቲኦ ራንጎ። ስለመጣችሁ ጅጋር ያመሰግናለሁ ማለት ነው። ሁላችሁም ዌልካም ብያሉ። ቸርችል ጎዳና እንደምትመለከቱት እንደዚህ አሁናዊ ሁኔታ ይሄኛው ነው። ይሄ ደግሞ መሐሙድ ሙዚቃ ቤት አካባቢ የነበረ ነው ማለት ነው።

የተለያዩ ሰዎች ፎቶ ይነሳሉ፣ ከቤተሰቦቻቸው ጋር፣ ከጓደኞቻቸው ጋር የተለያዩ ቲክቶክ ስራዎች ይሰራሉ። በጣም ብዙ ትዕይንቶች ይሰራሉ እዚህ ጋር ማለት ነው። ል አዲስ ይሄ አራዳ አንዛ ነው። እዚህ ደግሞ ማሙድ ሙዚቃ ቤት እዚህ አካባቢ የነበረው ሺ ሰው ጋይስ በጣም ምስጣ ላይ ነው። ይህኛው ፎቶ እየተነሱ ይገኛሉ ሰዎች። በተለያዩ መንገድ ፈታ ዘና እያሉ ነው ማለት ነው። ከወደዳችሁ ሼራል እንዲህ ኩራን ተወጥቃቻችን ራንጎ ተመልሰዋል። ከሶስት አመት በኋላ ዩቲብ ወደ መስራት እየተቀላቀል ነው። ግን ምንም እንኳን ባይቀበሉንም እነሱ ጋር እየተግባባን እየ ተግባብ ተን መስራት መቻል አለብን። የዩቲብ ህግ በጣም የዩቲብ ፖሊሲ በጣም አድካሚ ነው፣ ከባድ ነው፣ ተስፋ አስቆራጅ ነው። ቢሆንም ግን ያው ስ ተፍ ተፍ እያል ነው። ክብራን ተመልካቾቻችን፣ አበረታቱን እያላችሁበት የዓለም ክፍል ሰላም፣ ፍቅር ይብዛላችሁ እላለሁ ማለት ነው። ይህ የኢትዮ ራንጎ ዩቲብ ቻናል ነው። ስወዳችሁና ፍቅዳችሁ ስለምትከታተሉ እጅጉን አድርገን እናመሰግናለን። እንዳልኳችሁ ቅድም አራዳ ጊዮርጊስ ፒያሳ እገኛለሁ ማለት ነው። ፒፕሎ እንግዲህ የምን የምን ሀሳብ ትካዜ መጨነቅ ያለ እንግዲህ ራሱ ፈታ እያደረገ ይገኛል ማለት ነው። ይህ በዚህ ሳይት ደግሞ ቸርችል ጎዳና ነው የሚገኙ ማለት ነው። ቸርችል ጎዳና ማለት ነው፣ ወደ መስቀል አደባባይ ወደ አራዳ ጊዮርጊስ ነው። ሰርጎች ይከናወናሉ። ሰዎች ደስታቸውን ይገልጻሉ። በተለያዩ መንገድ ፎቶቻቸውን ይነሳሉ። ቤተሰቦች፣ ሕፃናቶች ጋር ልጆች ጋር፣ ባሎቻቸው፣ ፍቅረኛሞች ጋር ዋቴበር ብቻ ፈታ ዘና እያሉ ይገኛሉ ማለት ነው። እዚህ ጋር ይህ እንግዲህ የታችኛው ክፍል የሙዚየሙ ጀርባ ወይም ታች ያለው እይታ ነው። ይህ ቸርችል ያልኳቸው ይህ ቸርችል ጎዳና ነው። ሰርጎችም ይከናወናሉ። በጣም ብዙ ሰርግ አለ ከተማ ውስጥ የሚገርማችሁ። ተመስገኑ እንግዲህ ሰርጎች ማየት ከፍቺ ማየት ሰርግ ማየት ነው ደስ የሚል ያሰኘን የሚገባው ማለት ነው። ፍቺዎች እንዲቀንሱ እንደገና ፍቅር ጋብቻዎች ደግሞ እንዲበረቱ፣ እንዲሰፉ ነው የምንፈልገው ማለት ነው። ምክንያቱም ልጆች ሕጻናት ከልጆች ከእናት አባቶቻቸው ጋር ማደግ መቻል አለባቸው። ኒዌስ እንግዲህ ይህን ይመስላል። በጣም በርካታ ሰው ያለው እዚህ ጋር የሆነ ትርኢት እየተዘጋጀ ነው። ሰው ማየት አልቻልኩም ውስጥ ምን እየተካሄደ እንዳለ ግን፣ የሆነ ብቻ ምልክት እየተስተላለፉ ይገኛሉ። ድርጅቶች አይነት ነገር ነው። እናንተም ቤተሰብ የሆናችሁን አገዙን። ማስ ነው ዌልካም እያቸዋለሁ ወይ ያላችሁበት የዓለም ክፍል ሰላም ፍቅር ይብዛላችሁ እያልኩኝ ነው ማለት ነው። ትንሽ መሸት ሲል ባይ ዘ ወይ በጣም ነው የሚያርበው ይሄ ኤሪያ ወደ ላይት ሲሆን በጣም ያምራል። አሁን የሚያምራል ግን፣ ሞር ደግሞ በጣም የሚያምረው ማታ ጊዜ ነው። ጊዜ ነው በጣም የሚያምረው አሁን እንግዲህ ወደ 12 ሰዓት ሊጠጋ ወደ 11 ተኩል እያሄደ ያለ ነው ግን እንደዚሁ የሚያምራል ቢሆንም እንደምትመለከቱ መሬቱ ራሱ ጽዱ ነው። አሁን አሁን የሚጸዳው በጣም ይውላ። ሰው እያለ ብዙ ቆሻሻ ታዩ። እንደምትመለከት ጽድት ያለ ነው። በጣም ጽዳቱ የጠበቀ አካባቢ ነው። ዘይ ሁሉም አካባቢ እንግዲህ እንደዚህ እንዲጸዳ ነው። የሰውን ፍላጎት ማለት ሁሉም ሰው ፍላጎት የሚሆነው እንደምትመለከቱት በጣም ሰው ብዙ ነው። በየእንትኑ ጥጋቱ ጭምር ይዞ በጣም የሚገርም እንትን ዲ ቫይብ ነው ያለው። ደስ የሚል ሁኔታ ነው እያየን ያለ ነው ማለት ነው። ከዚህ ከአራዳ ጊዮርጊስ ጀምሮ እስከዛ ወደዛ ጨምሮ ያለውን ነገር በጣም ደስ የሚያሰኝ ነገር ነው ማለት ነው። እንደዚህ እንደዚህ አይነቱ እንግዲህ ቆንጆ ቆንጆ ሽኮቻቸውም ታገኛላችሁ። እንደዚህ ተፍታት እየተፍታት ነው የምታገኙ በታያሉ ምናምን ፎቶ እየተነሱ ምናምን አካባቢያቸውን በጣም ብዙ ብዙ ነገር ነው ያለው ማለት ነው። ሉክስ በጣም ያምራል ጋይስ። አሁን ወደ የት እየሄድኩ ነው? ወደ ኤሌክትሪክ ህንፃ እየሄድኩ ነው። ኤሌክትሪክ ህንፃ ደግሞ በጣም እንደምታውቁት በጣም ክራውድ የሆነ ቦታ የነበረ ነው። አሁን እንደዚህ ሰፋ ብሎ ያየ እንገኛለን ማለት ነው። ኢኒዌይስ እንግዲህ ሰዎች ፕራይቬሲ እንዳልገፋ ያልኩ